ከዛ ምን አሉ መጡና ለኔ ጠሩኝ ማለት ነው። የሆነች ልጅጋ እየተደባደበች ድምጿ ሲጠፋ ለእኔ ሸራርገው፣ ስልኳ ያላችሁ ዜት ስልኳ ስላለች እባክሽን የሆነችን ልጅጋ የተደባደበች እንዳይገሏ አሰክራለች እና ስልኳ ካላችሁ ብለው እብ እኔ ደግሞ ደውልችላ ውሸታም በህይወቴ አይቻላቅም። እየተደባደበች ነበረ። እኔ እንዳንቺ ጨካኝ አይደለሁማ። እኔ እንዳንቺ ጨካኝ አይደለሁም። እሳሬ ሂዊን ገዝታ አስገብታ ማቶ ነገረቻት። ከዛ ሂዊ ድሮንም አለቻት፣ ዜን አዎ፣ ረዥም ናት ሰውነቷም እንደዛ ነው እንደ ቲክቶክ ምታት። ሂዊ ግን እኔ ግን አጭር ቀጫጫ ነኝ አለቻት። አዎ ሰምቻ አለው እንደዚህ እንደዚህ አለች። መደባደብ ይቅርብሽ። ደውላ አፍረው ናፍቄያት፣ ናፍቄያት እኮ ነው

አይደለችም። ያልሆነችው ናት ብለሽ የምትከራከሪ አንቺ ነሽ። ማጥ እኔ ኮ ከእኔ ብላ የምታውቀው ምንድን ነው? ምን በምን እርግጠኛ

ቤቢ ቦታ የመጣ ሰው ግን እስከመቼም ይቀራል ነው። አንቺ አንቺ እዚህ ብትሆኝልኝ፣ አቤት እዚህ ብትሆኝ፣ ለምን ሳውዲን እንትናን ቆርጥልሽም ትኬት። ዜት ጉራ ነው። ማን እኔን? ማንም የሚነካኝ የለም። አፍ ረግጬ ነግርሻለሁ። ማንም ንክች አያረገኝም። ምንድን ነው ይሄ? ምንድን ነው ነከሰት? የነከሰቻት ከይህ ውዬ ጋር ተጣላችሁ የተባለ እውነት ነው። እንደ ዜድ ተጣላችሁ አይባልም። ገድያታለሁ ገድያታለሁ። በጣችሁ ታደርገችኝ ተጣላች የሚባለው እኮ እንደዚህ

እና እሷ ዝምብላሽ ነው ነከሳችኝ። በታች ሁና ከታች የሆነ ነው ወይስ ከላይ የሆነ ነው የሚለክስ? ከታችም ከላይ ሙሉ እናቴ፣ ፓወሩ ካለ ይለክሳል። ዝሮ ዝሮ ምን ሽሮ ያለው እዚህ ጋር ከሁሉም ሁኑ መንከስ ይቻላል። ኧረ ተይ ሲሳይነሽ፣ አንቺ ደግሞ ዝምብለሽ እንድትሰደብ ያስፈልግኝ ሴት ምነው? ሞክሪኝ ጋሪ ጋላሪ ያላ። ከዛ እኔ መጥቻት አለው ስትል ሄጀ ካሜራው። ከትናንትና ወዲያ ከትናንትና ወዲያ አወጣሁት፣ ካሜራው ኪዳነምህረት ነው አወጣሁት። ደግሞ ካሜራ እየተቀረጻችሁ አውቃችሁ፣ ለቀረፃ ነዋ ካሜራ። መጥቻት አለው ስትል ካሜራ፣ እዚህ እኮ በየአካባቢ ካሜራ አለ ካሜራ ምን ሁነሽ ነው? አፈላሽ ሳይነሽ እንደዚህ አለብሽ። አሁን እኔ ላስታርቃችሁ ይህን ነጥራት እና ታረቁ። ገና ምን አየሽ? ምን አየሽ? ምን አየሽ? ገና አይ የሚባል ነገር የለም። ታረቁ ታረቁ። ምን አየሽ? ታረቁ። ምን አየሽ? እና ዜድ ፋራም እዚህ ብትሆንልኝ አንጥጨን አንጥጨን። ለዜድማ ፈሪ ናት የምትመስለው። ዜድ ፋራን እንኳን ዜድ ፋራን እንኳን በያት ለምን ምን አርጋይ ምን አርጋይ ደሞ መጣት። እሷ እሷ ለምን አልመጣው? ለምን የምደባደበው? ነይ እኔ የተሻልኩ ሴት ስለሆንኩኝ ማንም ሰው ጋር ልደባደብም እንደዚህ ሀገር ላይ

ሰውነት አይደለም። ኤንዋይ በሰውነት ምን ተባለ? ምን ሰውነት ደማለሽ ደማንቺ ወተካሮት አሁን ሰውነት አለሽ አንቺ? አዎ ቴንኩ ቴንኩ ቴንኩ ቴንኩ ምናምን ሲሳይነሽ፣ በጣም ነው የምቀጥነው ከሷ ልጅ ኮ ይሄው፣ ራሷ በጣም ቀጭን ነኝ አለሽ። ከሷ ቀጭን ማለት አስቢ፣ ከሷ የቀጠነ ሰው ምን እንደሚሆን አስቢ። እንግዲህ ካልኩሌሽን አለሽ ነው ቅጥነት የሴት ልጅ ውበት ነው። ታዲያ ስለ ቀጥነች እኮ ቆንጆ ናት። ሴት ልጅ ቀጭን በጣም ተፈላጊ ነው ማለት ነው። አትመስለኝም ነበር ዜድን እንደምሰልባት መጋፍ ያገርላት ነበር። ቀጭን ከሆነችማ ቆንጆ ናት። ቀጭን እኮ ቆንጆ ነው። እንደዚህ ቅጥነት አልፈልግም፣ እናቴ ትሙት አልፈልግም። ሴት ልጅ ለምን ሳሪ አላት አትሆንም ውበቷ ነው ቅጥነት። ከወፈረች ግናይ ጆንያ የተጀገጀገበት ሰጋቱራ የተጀገጀገበት ኩንታ ነው ነው። ዝም በሉ እስኪ። እናንተ ትለምናላችሁ እዚህ ቁጭ ብዬኔ ነው። በእኛ ላይ ከኛ ተጠግተች ነው ሞዳለች የእኛም አንቺ ሰላም እንዳትሰጠኝ ኮነው እንደዚህ ምትላለኩ? በቃ እንደዚህ ሰላም እንዳትሰጠኝ ነው። እንደዚህ ጫዋጫዋ ጫዋጫዋ ሂጂ ሂጂ ሂጂ

ማይ ጥሩዋት ክስ ክስ ነው እንጂ እንትን ማሞላኮ ልብ ማሞላኮ ትናንሾች አንቺ እንኳን ሙሉት። አዎ ትንሽ ትንሹ ሙሉት።